ሀይምዬ የኔ እናት የኔ ቆንጆ ማለት ነው። እኛ መንግስት አደለን ሀብታም አደለን። ለምንድን ነው በዚህ ያክል እኛን ለመለያየት ርቀት የምትሄደው? ብላለች። ኦልሬዲ ሴት ናት እንደዚህ ነገሩን እየበጠበጠች ያለው ማለት ነው። እና ቅመምዬ በነገራችን ላይ ከዩቱበሮች ማለት ነው እንደነሱ ነሱ ዩቱበር የሚወደድ አለ ወይ? ሪስፔክት የተደረጉ ዩቱበር አለ ወይ? የለም። የእውነት በነሱ በሁለቱ ድርድር ያቆሙ እኮ የጨረቃ ፋሚሊ ኦዲየንሶቻቸው፣ በእውነት እንደ ነሱ የሚወደድ በህዝብ ላይ ሪስፔክት የተደረጉ ህፃናት ሳይቀር እኮ ነው የሚከታተላቸው ና ይህንን እኮ የሚቀናባቸው ወቨር ያለው መለያት ቀላል ነው። እንዲህ የገዛ ጓደኛ እኮ በብር የሚሸጥበት ላይ ነው ያለ ያለ ነው። እያየን እኮ ነው ሚዲያ ላይ የገዛ ጓደኛው የገዛ አብሮ እየሰራ አብሮ እያደረ አብሮ እየጠጣ የራሱን ልብስ እየለበሰ ግን ደግሞ ከጀርባ በብር ሽጦታል ጓደኛውን ማለት ነው። እና አብዛኞቻቸው ታያላችሁ እያስባለውኝ ሚዲያ ላይ እና ጊዜውን እንደዚህ አይደለም ማርዬ ማለት ነው። ቅመምዬ ሰውን አተመኝ፣ በእውነት ሰውን አተመኝ። ሰላም ሰላም፣ ጤና ይስጥልኝ የሰኒ ቤተሰቦች እንዴት ዋላችሁ? እንደምናመሻችሁ፣ እግዚአብሔር ይመስገን ሰላማቸው እያላችሁበት ይብዛልኝ። እንግዲህ ዛሬ ቅመሟ በፍጹሜ ቤት መተዋል። ከፍጹሜ ጋራ ማለት ነው እንድትለየኝ እንድትርቀኝ አልፈልግም በአሁን ሰዓት ሰው አስፈልገኛል ብላለች። እሱም ከአንቺ ጋራ ስለመጣው ህድለኛ ነኝ ብሏል። እንግዲህ ፍጹሜ እንኳን ደህና መጣችሁ በነገራችን ላይ ያው ስራ ነው። ያም ሆነ ይሄ ስራ እየሰሩ ነው ማለት ነው። በራሳቸው ቶፒክ ነው፣ በራሳቸው ሰው ነው እየሰሩት ያሉት። ጎሄድ የእውነት ይስሩ። ግን ደግሞ ትንሽ የሚደብረው የቃላታቸው አጠቃቀም በእውነት በጣም ይደብራል ማለት ነው። እና ስራም ሲሰራ ይሆናል አይደለ? ከቃላቶች ምናምን ይደብራል እንጂ ስራ ነው፣ ምንም አይደለም። ስሩ ማለት ነው። አሁን እንትና ብርኬ ለምን ሄድሽ ብሎኛል፣ ምናምን ያሉት፣ አሁን ለምሳሌ ጓደኛችሁ ኖርማል ጓደኛችሁ ማለት ነው ስልክ አጥፍቶ ሲጠፋባችሁ ትጨናቃላችሁ አይደለም? ይህ ማንም ሰው የሚያደርገው ነገር ነው። እሱም እንደዚህ ነበረ። በመሀል ያው ራሱን ሳተ ምናምን፣ ስለሚወዳት ነው ብዬ አስባለሁኝ፣ በነገራችን ላይ እንደዚህ የሆነው እና ነገራቶቹ ባልታሰቡ መንገድ ሄዱ ማለት ነው። እንግዲህ ለዚህ እስከዚህ ሰዓት ደርሰዋል። ይህንንም ነገር ሚዲያ የያዘው ነገር አይለቅም። የእውነት ለትውልድ ትውልድ ነው የሚቀመጠው። እሱ ከሃይሚ ጋራ ሆኖ ሌላ ሪሌሽንሽፕ ካለው በእውነት ይሄ ትልቅ ስህተት ትልቅ ትልቅ ማለት ነው ስህተት ነው፣ እውነትን ካደረገው ማለት ነው። አሁን ልጅቷ ብዙ ሪሌሽንሽፕ እንዳላቸው ነው እየተናገረች ያለው። ቅመሟ ብዙ ነገር እንዳሳለፉ ነው እየነገረቻት ይመስለኛል። እሱ ደግሞ ማነች ልያትና ልመን ከአንቺ ጋራ ሁኝ እንደዚህ ካደረግኩኝ እናላት። እሷ ደግሞ አላሳይም ነው እያለችው፣ አላሳየው እመን ያለችው እና ማስታወሰው ነገር የለም ናለው። አሁን ሁለቱም ምንድን ነው እልህ ውስጥ ገብተዋል ሁለቱም። እሷ ቅመም ህል ውስጥ የገባች ቡታጀራ ላይ ከቤት በቃ ውጪ ልኝ ያላትን እሱ ይቅርታ ስላልጠየቃት እልህ ውስጥ ተያዛለች። እሱ ደግሞ ጥፋቴን ልመንን ልየውና ልመን ከዛ ይቅርታ ልጠይቅ ነው ያለው። ሁለቱም በቃ ያለ መግባባት እንትን ብሏል እና ከዚህ በላይ የእውነት ካሁን በኋላ አደራችሁ በዚህ ጭቅጭቅ አትምጡ። የእውነት ስራም ቢሆንም ማለት ነው። እንደዚህ አይነት ጭቅጭቅ የእውነት ይደብራል። ኦዲየንስም የዚያው ባለፈው፣ አሁንም ባደግሞ ጥሩ ነው ብዬ አስባለሁኝ። በውስጥ ጨርሱ፣ የእውነት በውስጥ ጨርሱ። በካሜራ ፊት ሳይሆን በውስጥ ጨርሳችሁ መምጣት አለባችሁ። በዛ ልክ ደግሞ የእነሱን ይህንን ማየት የሚፈልግ እንዳለችውም አለ። ሁሉም እንዴ እንጃ በጣም አለ። የራሳችን ኃጢአት ሸፍነን ማለት ነው የሰው አጽያት ለማየት የምንቸኩል ብዙዎች አለንና እንግዲህ ልቦና ይስጠን። በደንብ መልስ መልስ አላችኋለች። አንዱን ወግናችሁ አንዱን አታ ምንድን ነው አትርገጡት በቃ በአጭሩ ማለት ነው። ቤተሰብ ጋር አትሂዱ። የእውነት ቤተሰብ እንደሌለው ያላችሁ ሰው ሀገር ያውም መዳን ቤት ያውም አረብ ሀገር ሆናችሁ እናትን ስትዘገዝቁ የእውነት አይምሯችሁ ምን ያህል የአይምሮ ጥበት ነው። እኔ እያየሁባቸኋለሁ በእውነት በጣም ይደብራል። ከወደዳቸኋቸው፣ ካከበራቸኋቸው ሁለቱም እኩል ማክበር መውደድ፣ የእሷ ቅመሟ ከወደዳቸዋት የምትወደውን ሰው ማክበር መውደድ። ብሩኬን የምትወዱት ነገር ከሆነ ብሩኬን የሚወደውን ሰው ማውደድ ማክበር መውደድ፣ የራሳችሁ ምርጫ ነው። ግን ሰው በሆኑ መከበር አለበት። እያስባለውኝ በዚህ ናክል ርቀት ባትሄዱ ጥሩ ነው። መከፋፈል ነገር ባይኖር ምናምን ነገር ብላለች። እንግዲህ ከሰማችኋት፣ አብዛኛው በሚገርመው ነገር የሃይሚ ፎቶ ያደረጉ ናቸው። እንደዚህ የሚያደርጉት ማለት ነው። እና ሶ ሃይሚ አይታችኋት አሁን ደስ ይላታል ብላችሁ ታስባላችሁ? መቼም ደስ አይላትም። እና ያው ነገረቻችሁ ከሰማችሁ ማለት ነው። ለማንኛውም ለሁላችንም ልቦና ይስጠን። እነሱ ያው መታረቃቸው አይቀርም እኮ ያሙነ ይሄ የውነት ይታረቃሉ። በሁለት በባልና ሚስት እንደና ሩታና ብርሻ ሁን ዩቱብ ላይ ሌላ ናቸው፣ ቲክቶክ ላይ ሌላ ናቸው። እንዲህ ነው ጌም እየተጫወቱበት ያለው ህዝቡ ላይ ማለት ነው። እና እናንተም እንደዛ አታድርጉ። ለቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። የእውነት ላይክ ማድረግ እኮ አያስከፍል ምን አያልምና ብታደርጉ ደስ ይለኛል። ማለት ያው ምንም የሚከፈልበት ነገር ስለሌለ ማለት ነው። ለኔ ግን ይጠቅመኛል ማለት ነው። ለማንኛውም ሰላማችሁ ይዛለኝ።